ብዙ ጊዜ ሙስሊሞች እንግዲህ ላላብቻም የምንሰግደው ሲሉ እንሰማለን። ግን ሳውዲ አረቢያ ሄደው የሆነ ጥቁር ድንጋይ ጋር ሲሰግዱ እናያለን። የሆነ የማፀን ምልክት ያለው ነገር ላይ ሲሰግዱ እናያለን። እና ያ ነገር ትርጓሚ ምንድን ነው? ላይ ትርጉም ምንድን ነው? የሆነ ብረት ማፀን የሚመስል ነገር ሲሳለሙ ሲሰግዱ አያለው ና ብዙ ስጠይቅ፣ ወደፊት ብዙ ሽክ እንዲያገኙ ነው ያን የሚሳለሙ። ትክክል ነው አይደለም ማህፀን በሚመስል ነው በሚለው እኔ ያዘው ችግር የለው ነገር ግን ይጠፉ እንደዛ ነው ንትኑ ማሳየት ይችላሉ እዚያ በላይ የሚደንቀው ከማህፀን የወጣን ፅንስ የሚያመልክ ሰው ነው እዚህ አለም ላይ አምላክ ደግሞ እንደዚ አይደለም በጣም ያሳዝን ነው ከማህፀን የወጣ የሚያመልክ ሰው ነው ምን ትላለ በዚህ ላይ ክል ነው ብለህ ታምናለ ይሄ ያው ደንግጠናል ከማህፀን አንተ ስታመልካለህ ወይ? ያ ግን በድንግልና የተወለደ ነው። ለእኔ ምን ያክል ምን ማለት ነው? ማህፀን ውስጥ ምን እያደረገ፣ ምን ያደርጋል? ማህፀን ውስጥ እንደ ማንኛውም ጽንስ፣ እንደ ጽንስ አሁን እንትን ይላል። ማህፀን ውስጥ ምን እያደረገ ቆየ? ጌታ አምላክህ አይደል እንዴ ምን ማለት ነው? ተረግዞ ነው። ማህፀን ውስጥ ምን ሲደረግ ይቆያል? አልገባችሁም? ሕፃን ልጅ ማህፀን ውስጥ ምን እያደረገ ይቆያል? እንዴት ነው ምግብ የሚመጣለት? እንዴት ነው እዚያ ውስጥ ሆኖ ማህፀን ውስጥ ሆኖ ሳለ እድገቱ እንዴት ነው የሚያድገው? ምን የሚለው እንደ ማንኛውም ላይክ እንደኛ ማለት ነው። ከእናቴ የወ እንትን የሚለውን ምግብ ይወስዳል። ምን ይላል? ምን ይላል? ያርግሃል የነበረው ለእርሱ እንደ ምግብ ሆኖ ይሄድለታል። በዚያ ያድጋል ማለት ነው። አምላክ ነው አምላክ የሚለየው በድንግልና ነው የተወለደው ያለምንም ያለምንም እንትን በመንፈስ ነው። እሱም ገብርኤል መጥተው አብስሯት። በክርስትና አንድ አምላክ አንድ አምላክ ነው የተጸነሰው ድንግል ማርያም ግን ያልገባኝ ወደዛ የሚሄዱ ምናስፈለገ የጠየኩ የሳውዲ ድንጋይ ሆነ ዛን ጉዳይ ነው። ለምን ወደዚህ ዙሪያ የጠየቅኩ ለመመለስ አቃተን። ልከራከር ምን ምሰ ለምን የጠየቅኩ ነው መልስልኝ። ስለ ድንጋይ ሆነ ስለዛኛው ብቻ መልስልኝ። እኔ ከሃይማኖ ልከራከር አደለም የገባውላውቅ ቅድሚያ የጠየቁትን ያለ ይመልስ። የመለስኩለን ንገረኝ። የነበረው ወይለት ኖ እኔ ቅድሚያ የጠየቁ የሃይማኖት አባት የሃይማኖት አባት ቄሳ ለመማር ለመረዳት በጣም እኮ መልስልኛ፣ ከአንተ በላይ አራዳ ነው ገብቶ አለ አይደለ አራዳ ነው። እንማማር በሚለው እንጂ ማህጸን ብለ የሆነ ነገር ለማድረግ ፈልክ ለመቅረጽ ፈለክ። ከዚ ጋር ስለ ካዕባ ስለ እንትን ማለት ነው። በዚያ ምክንያት ነው ወደ አንተ ወደ ራሴ የመጣውለ። ከዚ ማትወጣበት እንትን ሳስገባህ ጊዜ እኔ ልጠይቅ ነው የመጣሁት። አባቶችን ሄደህ ትጠይቃለህ። እሱ መካ ላይ የሚገኘው ክዕባ በሙስሊሞች ዘንድ ምንድነው፣ ስለ እርሱ ያላቸው አመለካከት? እና እሺ ኦኬ፣ በነቢያ የተሰራ ቤት በአምላክ ትዕዛዝ እንደተሰራ ማስረጃ አለ

ወኢዝ የርፈዑ ኢብራሂም አልቀዋዒደ ሚነል በይት ወኢስማዒል፣ አብርሃም እና ኢስማዒልም የቤቱን መሰረት አንስተው በሰሩ ጊዜ ይላል። ስለዚህ በሁለት ታላላቅ ነብያት እጅ የተሰራ ነው። አብርሃም እና ኢስማዒል እንደሰሩት ቃል በቃል ማስረጃ አለ። ያ ነው በአላህ ትዕዛዝ፣ በአምላክ ትዕዛዝ። በማን ነች? በሁለት ታላላቅ ነብያት። ለምን? ለሁለት አላማ ብቻ ለምን እና ለምን? ከእስልምና መሰረቶች ከሆኑት ከሁለቱን መፈጸሚያ፣ አንደኛ ሶላት፣ የሶላት አቅጣጫ ይሆናል

በሱረቱል በቀራ አላህ ሱብሓነሁ ወተዓላ ፈወሊ ወጅሀከ ሸጥረል መስጂዲል ሐራም ይላል። ሶላትን በምትሰግድ ጊዜ ፊትህን ወደ ቂብላ አቅጣጫ ዙረህ ስገድ ይላል። ሌላ አቅጣጫ አይደለም የቂብላ አቅጣጫ ነው። የዓለም ሰው ወደ ተዘበራረቀ ቦታ እንዳይሰግድ ወደ አንድ አቅጣጫ ዙረው እንዲሰግዱ አምላክ የደነገገው ነገር ነው። ይሄን ነገር አምላክ ይሄን ነገር አምላክ ለሰማይ መላእክቶችም ደንግጎላቸው ነበር። መላእክቶች ከእኛ በፊት ነው ቀድመው የተፈጠሩት። እነርሱም ይሰግዳሉ ወይ ለአምላክ ለአላህ? አው በደንብ ይሰግዳሉ።

ሶሪ ሁለተኛውን ጥያቄ አልጨረስክልኝም እሺ ጥያቄ ሁለተኛው ብረት የሚመስለው ቅርጽ ያልኩ ስለ ሀጀሩል አስወድ ይባላል ጥቁሩ ድንጋይ ማለት ነው ብሎ እንትን ለማድረግ ነው የተቀመጠው ያንን ድንጋይ ምንም ትርጉም የለውም። ትርጉም የለውም። አቤል ጨርስሃል? እሱ ይጨርስና ችግር የለውም ትቀጥላለህ። አቤል ጨርስሃል ነው የተወሰነ ጥያቄዎች አሉኝ። እሱም በመረጃ እንትን ብዬ አስባስቤ አሁኑኑ ተመልሼ እመጣለሁ። አስገባችሁኝ ምንም የለም። እኔ ማወቅና መጠየቅ ስለምፈልግ ነው ማለት። ይሄ እንድትመልስልኝ የሚፈልገው ማለት ነው። ልክ የታላላቅ ነቢያቶች እና የጠቀስካቸው አብርሃምና እስማኤል ነው፣ አባትና ልጅ ማለት ነው። አንተም እንደምታውቀው የእስልምና ምሁራንም እንደሚያውቁት የክርስቲያን ምሁራንም እንደሚያውቁት ከቁርአን በፊት መጽሐፍ ቅዱስ እንደነበረ አንተም ታውቀዋለህ፣ እናንተም መጽሐፍ ያውቀዋል። አለምን ቆይ፣ ተከራጋገ ስመኛ ስመኛ ቆይ ስመኛ ተቃጠለ፣ ጠፋ፣ የምለውን ነገር በራሴ መረጃ ያዘው። ምናልባት ተቃጠለ ልትል ነው ረባይ፣ ቆይ፣ አስጨርሰኛ፣ አስጨርሰኝ፣ አስጨርሰኝ፣ አስጨርሰኝ፣ አስጨርሰኝ። ተቃጠለ ልትል ይችላል። ተቃጥለዋል እኛ የምናውቀው መጽሐፍ ጠፍቷል ልትል ትችላለህ። ይሄን እንደምታነሳ እርግጠኛ ነኝ። ተቃጥለም ጠፋ ምንም ምንም ቢሆን መጽሐፍ ቅዱስ ቀደም ብሎ እንደሆነ ራስ አንተም ታውቀዋል። እነኛ አባቶች መጽሐፍ ቅዱስ ላይ አብርሃምና ኢስማኤል ይስሐቅን አንተ አልተቀበልክም። እኛ የምናውቀው በርግጥ ይስሐቅን ነው። መጽሐፍ ቅዱስ ላይ ካባ ብሎ እንዳስቀመጡ አላወሩ በእርግጥ አብርሃም መስዋዕት መስዋዕት እንደሰራ መጽሐፍ ቅዱስ ይናገራል ይስሐቅ መስዋዕት እንደሰራ መጽሐፍ ቅዱስ ይናገራል ኡስማኤል በእርግጥ እዛ ቦታ መስዋዕት አልሰራም እሱ በረሃ እንደመረጣ አብርሃም ድርሻ ሰጥቶ እንዳባራ መጽሐፍ ቅዱስ ይናገራል እኔ እዛ ውስጥ አልገባም ምናልባት እዚ ውስጥም ክርስቲያኖች ካሉ ብዬ ነው የምናገረው ከዛ በፊት ግን እየሰማ ሰል ወና አስቴት ነው አስቴት ነው። የምናገረው ጥያቄውን ላንሳ መጽሐፍ ቅዱሳችን